እኔ ምንም ነገር አይቆጨኝም፣ ለምን እንደሆነ ታውቃለህ? በጣም ጥሬ ያለው በጣም የቅርብ የሆኑ ሰዎች ቤተሰቦቼ ቤተሰቦቼ ወንድ ልጅ ሲበቃው ስበብ ያበዛል። በቃ በቃ ይብሉ እንደ አይሄድም፣ ስበብ ያበዛል። 15 ቀን ስትቀመጥ ለልጆች ምናምን ምናም ቤት አጽድያለሁ፣ ሰራተኛ ሳይኖር ቤት አጽድያለሁ። አጽድያ ቤት እንኳን የምታጸድያው የእሷ ቤት ነው። ቤት ነው እንዴ? ልጆችን፣ ምክንያቱም ሰዎች ያለ ነገር አምነው ታያለ። እኔ በጣም ጥሩ ባል ነኝ፣ ገር በጣም ታማኝ ክርስቶስ ነው። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ለርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬቼ አድርጌ ምናምን ምናምን ምናምን አሁን ሰው ጋ ያለው ስል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ የእሱ አንድ ታናሸቱ ነበረች፣ በእኛ ጓደኝነት ደስተኛ ያልሆነች ችግር የምትፈጥር ነበረች።

እና ስለዚህ ወንዶች ወንዴ ሲበቃ ማለት ነው። ስበብ ያበዛል። ያረገላችሁን ባዘቦቱ ያረገላችሁን የጎዘጎዘላችኋል ወዶ ተተድ ሽ ሲረግጡሽ አይግፋሽ። በሰዓት እኮ ስትጎዘጎዝ ነበር አውቀ ሂጂ ስራ ብላ እንዲሰራ እንዲሰራ እንትን የምትላት አሁን ምን ተገኝቶ ነው ታዲያ ይህንን ጥፋት አድርገሽ የምትጎዘጎዘው እና የምታወራው ቤተሰብ ተጣልቻለሁ ያንማ ፍቅራት ወደ እኮ ነው የተጣለው እንጂ ለእሷ ብላ ደግሞም ብትጣላ ምንም የሚጎልበት ነገር የለም። ምክንያቱም የሶስት ልጆች ናት ሶስት ልጅ ሰታለች። ስለዚህ አትንዘባዘቡ። ሲበቃችሁ በቃን በሉ የወንድ ያዘብዛቢ ሲያስጠላ ደግሞ ራሱ እንዴት ነው የሚቆልለው? ትዳር ጅቡ በላው። ትዳርን ጅቡ በልቶታል። በቃ አለቀ። ደቂቃ የትዳር አሁን ፍቅር ድሮ ቀረ። ትዳር ድሮ ቀረ። አለቀ፣ ነገር አከተመ። አሁን እኮ ተው እንጂ። ይጣ ምንድነው መንዘባዘብ? የወንድ መንዘባዘብ ደግሞ በጣም ነው የሚያስጠላው። እውነት ወንድሜ ቆስጠነሴ ነው እንጃ። ተንዘባዘቡ፣ ለማንኛውም ማለት ነው። እና ይህን ይመስላል። ለማንኛውም ይሄ ደግሞ ምንድነው የሚከፈተው? ዲያጊን ገላታለሁ። አንተ አንተ ደግሞ ማን የምትባሉ? አፍቅራ ነው ወይስ ምን ሆነህ ነው ገላታለሁ የምትል? ፈላ ሰው እንደው ሰው አበዴ፣ በቃ ሰው አበዴ ለየለት፣ በቃ ለየለት፣ ሰው ለየለት፣ አጆ። እና አትንዘባዘቡ። አንቺ ደግሞ ሲንግል ማም፣ ሲንግል ማም አትበይ፣ ገና ከመፈታተሽ። ያ ምንድነው ይሄ ሲንግል ማም ማለት ነውር ነገር ነው ይመስል። በነገራችን ላይ ባይዘወይ ማለት ነው፣ ባይዘወይ ያለ እንግሊዘኛ እና አትንዘባዘብ ውስጥ እንደውም ምን አይነት ዕዳ ገባ ሰው ሲጋቡ በሚዲያ ሲፋቱ በሚዲያ እንዴት አይነት ዕዳ እንግባ። እንደዋለ ያረጉ እና ጀግና ነው የዘራፍ አትበል ሰው ይበል። በነገራችን ላይ ራሱን የሚያሞግሰው እንዲ በጣም የሚያስጠላል። ሲፋቀሩ ሲላላሱ ይኖሩማ፣ ሲጣሉ ሰላሳ ምክንያት ይደረድራሉ። አላልኳችሁ ብያቸዋለሁ። ብያቸኋሉ አላልኳቸሁበትቱብ ላ የዩቱብ ቤተሰቦች ብያቸኋሉ አላልኳቸሁበ ብያቸኋሉ ትናንትና ቀን ላይ ብያያችሁ የለ ማታሳሚ ንተን ቢጠብቁ ምናምን አልኳችሁ። እኔ ሁላችሁ እንደዚህ አርቼ አረጋግፌ ነው ወሬን ማወራላችሁ። ማወቅ አለባቸሁ። ስም አጥፋሽ ትዳር በተሽ ለምትሉ ሰዎች መልስ ነው የሚሆናችሁ። እኔ እንደዚህ አይነት ሴ እንደዚህ አይነት ስበ ምናምን የለኝም ሁ ግልጽ ስለምናገር ሊመስላችሁ ይችላል። ስለ አበባ አወራ። ስለ አበባው ምንድን ነው? አበባው የአርቲስት ታሪክ ነው። አበባው አንዱ አርቲስት ቤት አበባ ተላከ። ከዛም አንደኛው አርቲስት ቤትም ደግሞ ያን የመሰለ አበባ ተላከ። ከዛም ስቶሪ ተደረገ። ከዛ ይችኛ አርቲስት አበደች አበደች። ለሌላ ከው ሰውዬ ለእሷ አላከላት ብላ ሰውየውን መቀመጫ መሰቀያ አደረገችው። ይሄ ወሬ ለእኔ ደረሰ። እኔ ደግሞ መጣውና ስም ሳጠቅስ ሳወራ እንደዛ ማለት ነው ወሬ ሳወራ ኔኔእእንዴና በጣም ተገርሜን የመጣው ከምን ጀምሬ ለመጨረስ አላውቅም ግን የማይናገር ሰው ግን ሲናገር